ዳገት ነው የምንወጣው፣ ቁልቁለት ነው የምንወርደው፣ በጣም የሚያስፈሩ ቦታዎችን ነው የምንሄደው፣ ግን ድካም የሚባል ነገር የለም። እንዴት አደራችሁ? አሁን ከሊቱ አስር ሰዓት ነው እና ሰዓት ዲያይኒ አልገልጥልህ

እንደተነሳው ነው ከቪሬ ሊገፈጥበት አሁን ልንወጣ ነው። እዛ አስር ተኩል ምናምን ነው መድረስ ያለብን። መኪናው እዛ የሚጠበቅን አስር ተኩል ነው እንዳልክም መሰልከኝ። እየታዘብክ ታዘብኳቸው። ከመጣን ስንት ሰዓታችን ነው?

እሱ መስሎን ነበረኛ እሱ ዘጠኝ ታ ያለኛ ስንት ነው ነገርኩ። አንድ ይቅድም አይ ዜሮ ዘጠና ሰባት አተሰው ግን በኢየሱስ ስም አሁን ይኸውላችሁ በዚህ ሌሊት ወጥተው ስራ ለመሄድ እንትን ያሉ ሰዎች አሉ። እዚህ ቁጭ ያሉ ሰዎች መኪና ምናምን ይጠብቁ አሉ። እና

ይሄ የቀን በቀን የሆነ ህይወታቸው ብቻ እንደዚህ ቀን በቀን የሆነ ሰዎች ህይወታቸው ከሌሊቱ 11 ሰዓት 10 ሰዓት እየወጡ ወደ ስራ የሚሄዱ ከዛ ሲመለሱ ደግሞ እነዚህ ሰዎች ማታ 12 ሰዓት ነው የሚመጡት ከዛ ቤት ገብተው ይተኛሉ።እ ከዛ ድጋሚ በንጋታው ሌሊት ይወጣሉ። በቃ ዴሊ ላይፋቸው እንደዚህ ነው።

ከዛ ሳሉ ለነዚህ ሰዎች እንደዚህ ለሚሰሩበት ስራ እንትን ይከፈላቸዋል በጣም ትንሽ ብር ነው የሚከፈለው በነገራችን ላይ ማለት ነው ይኸውልህ ኢትዮጵያ ውስጥ በጣም ቀላል ስራ የሚሰሩ ሰዎች ጀስት ቢሮ ገብተው የሆነ ወረቀት ፈርመው ምናምን የሚወጡ ሰዎች የሚከፈላቸው ዋጋ በጣም ሀይ ነው በመቶ ምናምን በመቶ ሃምሳ ሺህ ምናምን ነው የሚከፈላቸው በወር ቀኑን ሙሉ እንደነዚህ ደግሞ ከሌሊቱ 11 ሰዓት ጀምሮ ከቤት ወጥተው ተሰልፈው ምን ብለው ሄደው

ከዛ ቀኑ ሙሉ ሲጠገሩ የሚውሉ ሰዎች የሚከፈላቸው ገንዘብ ያው አት ወጣ ብላ ትንጎባለላለች። እኔ እንዲህ ስለ ዞረ መኪናው የሚመጣ መስሎታል። እሱ አሁን አንጀት ሲበላ ምን ማለት ነው?

ጎረምሳ፣ ጎረምሳ ትሸታለህ። ሴት ኮ ግልጽ። አዎ ሴቶችም ነው እንደዚሁ ነው፣ ታጠቡ። እንደዛ ነው የሚለው፣ በቃ ሁል ጊዜ የሚለው እንደዛ ነው። መጣን ክላስ ምናምን በቃ ክላሱ እንዲሸጥ ጎረምሳ፣ ያው ሃይስኩል ታጠቡ፣ ታጠቡ፣ ስፖርት ስሩ። ይሆናል መጽሐፍ ቢሆን እናንተ አትታጠቡም ማለት ነው

ቅድም እንደዛ ስትነጫነጭበታል ነበረ። አሁን ንገረው እስኪ ለምን ያው ሰዓት በጣም ቆይቷል። ጨዋው ነው ቁጭ መኪናችን ውስጥ

ሺ ማህበረሰቦች አሁን በጣም ብዙ ሄደናል። ኦልሬዲ ሻኖ ምናምን እንደዛ አልፈናል እና መኪኖስ መቅረጽ አልተመቸም በጣም ሼክ አለው መኪና ያንገጫግጫል ምናምን ነገር እና ብዙ መቅረጽ አልቻለም ሶ አሁን ሻኖ ለእረፍት ቆሞ ነው እዚህ ጋር በጣም ጸዴ መንገድ ነው ግን ወንበሩ ያማል በስማ አንቻላም ወንበሩ በጣም ነው የማይመቸው መጨረሻ ወንበር ላይ ነው ያለነው ጥግ ላይ እዛ ጋር አሳያቸው

ማህበረሰቦች እየተንሾካሾኩ ነው የማወራው። ኧረ በደንብ ወጣፈታ ምን እንደሆነ ታውቃላችሁ? ማይክ አልያዝነው

ማይክ ሳኒዝ ኔክ ማይክ ሳኒዝ ነው የመጣ ነው እና በጣም ጫጫት አለው በዚህ እየቀረጽን ነው። ያው አሁን መተን መተን ጣርማ በር የሚባል አገር ቆመናል። ለምሳ ወይም ደግሞ ለረፍት ተብሎ ነው የተቆመው። እዚህ ጉዞ ላይ አብዛኛው ሰው የመጣው በእንትን ነው፣ በጀማ ምናምን ነው፣ በጓደኛ ምናምን ነው። እኔም መስል እንትኖቹ የጉዞ አዘጋጆቹም የሚተዋወቃሉ። ድጋሚ የሚመጡ ሰዎች አሉ ምናምን

እና እኛ እኔ እናሱደን ቁልጭ ቁልጭ የምንለው የእኛን ጀማዎች ኑ ብንላቸው ለዚህ የሚሆኑ አይደሉም። ሴጣን አለባቸው። አልቆረጥም ሲሉ ፀጉሬ እንደዚህ ነው ይላል አንዱ። አንዳንዱ ደግሞ ጭራሽ የእኛ የሚሄዱላ የሚገርመው አለ ኧረ በስመ አብ ይለናል። ልክ ሆነ ብቻ ለምሳ ምናምን ነገር ወርዷል። ጣርማ በር የሚባል ቦታ

ያው መጥፎ ነገር ሊል ነበረ፣ እግዚአብሔር ገሰጸው። እንት ለ ብቻ ጣርማ በር ወርደናል አሁን ለምሳ። ሁሉም ሊበሎተዋል ምሳ ሳይበላ እንደምትሉ እኔ ጾሚ ነኝ። ምን ዛንዚባር የምትሄድ መመስል ይችላል የጉዞ የጉዞዬ

ምንድን ነው የገዳም ሳይሆን ዛንዚባር የምትሄድ የምትመስል ልጅ አለች። የወረደች መስላት ነበረ። አሁን ስንወርድ እዛ ገብች ብላ እያለመጣምስዋን እና በቃ አሁን ቆይ ላሳያችሁ። ቀስቢ በጣም ብርድ ነው። ይሄ ውሃ ከኑ አሁን ከውጭ ከውስጥ ተብሎ የሚሸጠው ይሄ ዝም ብሎ ከውጭ ከእንትን ውስጥ ነው። እንዲህ አውጥቶ የሰጠን ግን በጣም ቀዝቃዛ ነው። በረዶ ነው። በጣም ቀዝቃዛ ነው። ይህን ያህል ነው።

ብርድ ነው። ነገር አስተማማኝ ቦታ አስተማማኝ ያለባበስችማ ታጥቋለች። ብርድ ልብሱን ላይ ይዛለች። ይሄ መተኛችን ነው መተኛችን። ብርድ ልብስ ቦርሳ ውስጥ አለ። ጫማ አለ። ሲሊፐር ነው ጫማው፣ ሲሊፐር

ይኸውላችሁ በጣም አልገባችሁም በጣም ያበደ ያበደ አመጣጥ ነው የመጣ ነው በጣም ደስ ይላል መልካም ምድሩ ምናምን እንዴት እንደሚጸዳ አሁን እዚህ ጋር መተን መኪናው መውጣት አቃተው እና ጎማው ምናምን ፈነዳ አሁን ቆመናል ይኸው እዚህ ጋር በጣም ኃይለኛ ንፋስ አለ በጣም ኃይለኛ ብርድ አለ ግን በጣም ያበደ ነው ይኸውላችሁ ሰዎች እንዴት እንደሚጸዳ አልገባችሁም በጣም ነው የሚያምረው

እና ምን አሰብኩ መሰላችሁ እዚህ ጋር ያሉትን ሰዎች አያችኋቸው? እነዚህ ቤቶች ናቸው። እና ምን አይነት በቃ ሰላማዊ የሆነ ህይወት እንደሚኖሩ የሆነ ዝም ብዬ አሰብኩ። በቃ መንገዱ ይሄ ነው፣ የሁላችሁ የመጣንበት መንገድ

እና በጣም ረጅም ዳገት ስንወጣ ቁልቁለ ስንወጥ ዳገት ስንወጣ ምናምንና በጣም ከባድ አስፈሪ መንገድ ነው እና መንገዱ የሚታያቸው ከሆነ ዛ ድረስ ምናምን ከዛ ነው እንደዚህ ይህን ሁሉ አቋርጠን የመጣን ነው። ቁልሞስት አሁን እየደረስን ይመስለኛል። አሁን እንደዚህ መተን እንደዛ መጣን መጣን መጣን ምናምን ከዛ የውዛጋ መኪናችን ይሄ ነው መንገዳችን የምንሄደው።

አሁን ቀጥሎ በዚህ ጋር እንውጣና ደግሞ በዚህኛው መንገድ እንደገና ወደዚህ ተራራ ነው እንወጣ። እንደዚህ እያደረገ እና የኛን ተራራ ስናልፎ ሌላ ተራራ ይጠብቀናል። አይ ቲንክ

ሰርታችሁ ያለንበትን እቺ ናት መንገዷ። ወደዚህ ገደል ነው፣ ወደዛ ገደል ነው። መንገዳችን እቺ ቀጭን ይሆናት፣ አያጇት። እቺ ናት መንገዷ። ወደዚህ ገደል ነው፣ ወደዚህ ገደል ነው።

ከምሽቱ ሁለት ሰዓት ምናምን ነው ያለንበት ነው። ምንም የሚታይ ታሪክ የለም። በጣም ድቅድቅ ጨለማ ነው። መንገዱ በጣም አስቸጋሪ ነው ለመሄድ። ኦ አሁን ገና ብዙ ይቀረናል። ምንም አልመጣንም። የእግር መንገድ ገና አልመጣንም። አተንጠብቃችሁ እንደኳላ እዛ ጋያችሁ እነዛ ሰዎች ናቸው

እየተከተሉን የሚመጡ ናቸው እና ወደዛ ደግሞ አይታያችሁም ግን ከፊታችን በጣም ብዙ ሰው ሄዷል። የሆነ በጣም የሚያስፈራ መንገድ አለ። በኢየሱስ ስም አልገባችሁም ይወላችሁ በጣም በጣም የሚያስፈራ መንገድ ቀጭናት እና ሴቶች በጣም ፈሩ። ለወንዱላ በጣም ያስፈራል። ለወንድ ራሱ በጣም አትዚህ ጋር ራሱ አለ እንዴ ለወንድ ራሱ በጣም ነው የሚያስፈራው እና ሴቶች ቅድሚያ ይለፉ ተባለ።

ወይ ረፍ ና እኔ ሴቶች ቅድሚያ ይለፉ ተባለ እና እኛ ወደኋላ ቀረን ማለት ነው። ወንዶች ወንዶቹ ይህ እንኳን አረ ይሄ ኖርማሉ፣ ይሄ በጣም ኖርማሉ። የአምታ ሲሰቀጥጥ ወደፊት በአፍጢሜ ደፍቶኝ ነበረ። አተ ሴቶቹ ግን ጎበዝ ናቸው።

ማርያም አቻ አንዱ ወይኔ ማርያም ማርያም ማርያምን የሰማሁት እንደዛ ሲል ስልኬ መዝጋት የለበትም።

እሺ፣ ማህበረሰቦቻችን ይሄ ሆስቲል እየዳከርን ነው፣ እየገላመጠችን ነው። ቀኝ ሲባል ግራ ነበር ማለት ነው።

መንገዱ ነገ በቀን እናሳያችኋለን። ነገ ከዛሬ ይልቅ የነገው በጣም ከባድ ነው። ይህንን ዛሬ እሷ ናት የምትሸከመው። ዛሬ እኔ የተሸከምኩት ነገ እሷ ናት እና ነገ በጣም ከባድ ነው። አሳያችኋለሁ። ነገ ታዩታላችሁ። ቀን ስለሆነ እንቀርጻለን። ደናደሩ ነገ